ለሰው ለምንድ ነው ቀይ። ሰው ሲያከብርሽ አክብሪው፣ ሰው ሲያከብርሽ አክብሪው፣ ሲንቅሽ ናቂው፣ ክብርሽም ሲነካልሽ ንኪው። አንቺም እናቴ ትሙት ነው የምትችለው እኔ ክብሬ የሚነካ ሰው ለምን የእናቴ ልጅ አይሆንም? ዝም አለው። የእናቴ ልጅ እዚህ ቲክታክ ላይ መጥቶ ክብሬ ከነካኝ እናቴ ትሙት፣ ዝም አለው? ሚካኤልን ዝም አልመው። የእኔ ክብር ከፍ በቃ ካከበረኝ አከብረዋለሁ፣ ዝቅ ካደረገልኝ ዝቅ አደርገዋለሁ። እኔ ትናንትና አላየሽኝም? ከሞኒ ጋር ሪከር አላየሽ? ሞኒ ማነው ሞኒ ከዚህ በፊት ተጣልተን ምናምን ይቅርታ ብሎኝ፣ ይቅርታ ተባብን ታረቅን፣ አለ ታረቅን። ከዛ የሆነ እንደዚህ ለዚቢያ ገይ እንደዚህ ምናምን ሲለኝ ክቡርን ነው የነካው አለ። ለምን ክብሬ ስለነካኝ ነው። ለአንቺ ደግሞ ክብርሽ የነካልሽ ሰው በቃ ለሱ ምሽ፣ የሱ ተከታዮች፣ የሱ የማንም በግ የማንም ማንም አትከተኝ። ያ ሰው እኮ ፈልጎ ላይሆን ይችላል። እነዚያ ተከታዮች አት በቃ ለአንቺ ፍቅር የሚሰጥሽ ሰው ብዙ ነው። ለአንቺ የሚወድሽ ብዙ ሰው አለ። ቤታ ብዙ ሰው አለ የሚወድሽ። አትናደጅላቸው። ስትናደጅ ደግሞ አውቆ በምትናደጅ ጎኑ ነው የሚገቡብሽ። እንደዚህ ዕቃ ቤታ ይሄ ያናዳታል እያሉ ነው በምትናደጅው ነገር የሚሰድቡሽ። እና እኔ በምናደደው ነገር አለም አንድ ነገር እንገርስ። ቤታ ምን ያናደደ ነበር ከዚህ በፊት እዚህ ሀገር ልክ አዲስ እንደሆንኩ እንደዚህ ፓንክር ምናምን አንቺ ለዝቢያን ምናምን ሲል በጣም እናዳለው። ከዛ ለሁለት ሰው ነው እንትን ያደርኩት፣ አንድ ጥርስ ሰበርኩ፣ አንድ እንትን አልኩ ምናምን። ከዛ ለምንድን ነው የምናደው አልኩ፣ ለምን አልኩ ለዝቢያን ብ ለምንድን ነው የምናደው አልኩ። አላየሁም ምን አይደለው ምን አይደለው፣ ለምንድን ነው የምናደላቸው ብዬ እንደዛ ሲሉ በቃ አሁን እስኪ ምን ታመጡ ማለት ጀመርኩ። እነሱ እየትናድራለም የመጡት በቃ ለእነሱ ተውኩላቸው። ያለ ዝቢያን ተዉት፣ እነዚህ እዚህ አሉ፣ ውችችሎቹ ተውት፣ መሰደብ መስደብም ምንም ተዉት። አሁን በፌክ አካውንትም ምናምን ምናምን ይመጣሉ፣ ብሎክ ነው ማደርጋቸው። እኔ በዋና ብሎክ አርጉያቸው፣ በፌክ ሲመጡ ብሎክ ነው ማደርጋቸው። አንድ ሰው በአካል መጥቶ ቤታ ጫፍ ብጫፍሽ እስካልነካሽ ድረስ ለምን ታለቅስለታለች? ለምን ትናድርጅ እንለታለች። እኔ እመብራኑ ጫፌ እንደዚህ ብሎ የነካኝ አራግፍለት፣ አደለም ጥርሱ፣ ህይወቱን አሳጥቼው እስር ትገባለሁ። እኔ በክብሬ አልደራገር። በክብሬ አንቺ፣ ደግሞ በክብሬ ስልሽ በክብሬ በማንነቴ ኦፍ ኮርስ ኢትዮጵያዊት ነኝ ትግራዊት ነኝ፣ ቋንቋዬም፣ ተወልጄ ያደግኩበትም ትግራዊት ነኝ። አንቺ ደግሞ ኢትዮጵያዊት ነሽ፣ አማራ ጎንደሬ ነሽ። አደለሽም ምናምን ብሎ ለሚያራቁሽ ውድቅ ሊያደርጉሽ የሚመጡ ሰዎች ተበድብያቸው፣ እመብራም ተበድብያቸው፣ አትስሚያቸው። በቃ አንቺ ብዙ እንትን እንኳለች ብዙ ከጎንሽ ብዙ አሉ ጋይስ ምንም ማለኩም፣ እየመከረች ነው ያለችው። የእሷን ሀሳብ እየገለጸች ከሆነ ያለችው ምክር ነው እየሰጠች ያለችው። ነው ምንም አለ ምክር ነው እሷ። ምን ተናገረች? እነ ኩቲቲ ሚቲቲ፣ እነ ሰልባጅ መልባጅ። ምን አልኩ እኔ? በቃ እንደዚህ ያለች ሰው እንደዚህ አትመልሽለት ነው ያልኳት። በቃ አትመልሽ። ያ ሰው መጥቶ እኮ አጠገብሽ ወይ ፊት ለፊትሽ አልተሰደብሽ። ማ የሚሰድቡሽ እነዚህ ቡሽችላ ናቸው። ርር ስጥያቸው እምቢ የሚሉ ሰዎች ናቸው። እኔኮ እነዚህ አሁን እዚህ አሉ ማለት ነው። የአንቺ ተከታይ ሊወድን ይችላሉ። የእኔማ የሚወድን የሌላም የሚወድን ያሉ ርር ስላቸው እምቢ ይላሉ። አሁን እምቢ ይላሉ። አያፍሩም እምቢ ይላሉ። አስፈርት እምቢ ይላሉ። እና ለማንም ማንም አትስሚ። በራስሚ በቀጫፍሽ ላይ መጥቶ እስካልነካሽ ሰው በአሽሙርም ተናገረሽ በምንም እግዚአብሔር ይመስገን ከአሁን በኋላ አሽሙር የለም የሌላ ሁለት ሶስት ሊኖሩ ይችላል ሌሎች አቁመዋል የለም ያ ሰው ርቀዋል አሁን ከነሱ ጋር ርቀዋል የለም ሄደ ሄደ ሄደ ስም አልጠራም በውስጥ ነግርሻለሁ ወደ ማን እንደሄደ ነግርሻለሁ አቃለ ገብቶኛል እሱ ወደ ማን እንደሄደ ገብቶሻል ለምን በ በውስጥ ላወራው እነዛ ፊት አልሰጡትም በቃ ቻው በቃ ገባሽ? እነዛ ፍቅር ስለፈለጉ ናቸው አለ በቃ ላንቺ፣ በቃ ከአንቺ ጋር ፍቅር ስለፈለጉ ብቻ ናቸው። አለቀ ከሱ ጋር አቀሳሰሩ ነገርኳቸው በውስጥ ምናምን እንደዚህ በቃ አለቀ። ቻው አንቺ ደግሞ በራስ ሽሙድ ለምን ታለቅሽላቸው? ኧረ፣ እኔ የመብራን ካሁን በኋላ አንቺ፣ የእናቴ ፎቶ ተዘቅዝቆ አላለቀስኩም። በአሁኑ ሰዓት በቀደም ተዘቅዝቆ አላለቀስኩም። ከዚህ በፊት አልቅሻለሁ። ካሁን በኋላ ግን አያለቅስም። ለምንድነው ጠላቴ የማስደስተው? ለምንድነው ጠላቴ ማስደስተው? እኔ ለምን ማለት ነው? ስሚ፣ ነው ቤታ፣ ቆይ ንገሪሽ፣ ለምንድነው እኔ እያለቀስኩ ጠላቴ ማስደስተው? አላስደስትም ቤታ። ስታለቅሽ እሰይ አለቀሰች ነው የሚልሽ። ዜድ፣ ሳለቅስ እሰይ አለቀሰች ደስ አለ ነው የሚለው። አለቅስም። አጠገቤ ያለ ሰው ጥርሱ እለዋለሁ። ወይ ህይወቱ፣ መግደል ካለብኝ እገድለዋለሁ፣ ወይ መምታት ካለብኝ እመተዋለሁ። እንደዚህ በላይቭ ላይ የማውቀው ሰው ከሆነ ደግሞ እንደዚህ በቃ፣ እንደዚህ ያልኩ ነው የማበሽቀው፣ ያልኩ ነው የማበሽቀው። ምን አገባኝ እኔ፣ ለምን የማለቅሰው አለቅስም። እኔ ትክክል በቃ፣ አለቅስም። ዛሬ መብራን አናደሸኛል፣ እግዚአብሔርን አናደሸኛል። ተሰበረች ወንበርዋ። እቺ የሰጠሽኝ ወንበር እንደውም ተሰበረኝ። እኔ አልፈልጋት ወንበር፣ ያንን ለመድኩት ወንበር፣ ጭንቅ ምን ሆነች ነው ነበርኩ ወንበር በዛኛው ለሆነ ሰው በውስጥ አውራለሁ ከወንድሞች ከእህቶች ጋር እንዳትታይ። የሰው ልጅ ግን እንዴት አይሰለቻችሁም? ሰማንያ አካውንት ከፍታችሁ ማምላክ እና ቤታዬ እነግርሻለሁ፣ በውስጥ ችግር የለም እኔ እኔ ንገርሽ እኔ

እዚህ የእናቴ ልጅ አለች ያለችው ልንገርሽ፣ እኔ እዚህ ጓደኛዬ በሂዊ ድሮን ነው ያጣኋት። ልንገርሽ ጓደኛዬ ስልሽ ማንም ስማ፣ አንድ ሰው ጓደኛዬ ስልሽ በጣም መውዳት፣ ጓደኛዬ በሂዊ ድሮን ነው ያጣኋት። ገባሽ? ሂዊ ድሮ እኔ ስሙ አላነሳም አልፈለግኩ፣ ተምሳሌ ነው የምናገርሻለሁ። ሰክሬ አለው መብርሃን ነምልሻለሁ። ቤተሰቦቿ እስከ እንደዚህ የተባልሽ እስከ እንደዚህ ሰው ለምን ትኖር ያለች ነው የተባለችው። ልንገርሽ ግን በቃ ሰው የእናትሽ ልጅ ስደት ላይ የእናትሽ ልጅ ትከዳሻለች። እኔ ልንገርሽ የእናትሽ ልጅ በቃ የእናትሽ ልጅ አንቺ ባዳዋነች ስደት ላይ እመብርሃን ነው የምልቻለው። አብሶ እንደዚህ አረብ ሀገሮች ያሉ ምናምን አካባቢ የታየው እመብርሃን ነው የምልቻለው። የእናትሽ ልጅ አታቀሽም፣ አታቀሽም፣ ምንም አታቀሽም። አረብ ሀገር የእናትሽ ልጅ እስኪ በቃ አታቀሽም፣ በቃ እሷ አስራ አራት ስራ አይኑርሽ አይኑርሽ፣ ቤት ክራይ አይኑርሽ አይኑርሽ፣ አታቅሽም አታቅሽም። እና ለሰው ምንም እንዳትጨነቀ አይደለም፣ ለሰው ለማይረባ ሰው ለናትሽ ልጅ ስደት ላይ ቁጭ ብለሽ ምንም እንዳታስብ። እኔ ስደት እዚህ ቤይሩት ላይ ማለት ነው እኔ ብዙ አስተምሮኛል፣ መብራን እኔ ብዙ ነገር አስተምረኛል። እንኳን አሁን ሰው አውቆኝ እንኳን አሁን እግዚአብሔር ይመስገን ሳፖርት ያረጉኝ፣ ሳፖርት እያረጋችሁኝ እኔ እና ለማንም እንዳታለቅሽ ለማንም እንዳይመስልሽ። ለማንም ሰው ማለት ሰው ማለት ምቀኛ ነው። አበሻ ማለት አንድ ሰው ሲወደው የማይወድ ሰው ነው። መብራሃን አንድ ሰው ቤታ ተወደደች ብሎ ሊጥልሽ የሚመጣ ሰው ነው። በቃ ቤታናት ሰው የወደዳት በቃ ሊጥልሽ ነው የሚመጣ። አንቺ ደግሞ በማልቀስ አለም ጀግና በመሆኑሽ ነው የምታሳያቸው። በቃ አንቺ እኮ በቃ በሰው በቃ ተወደሻል፣ በቃ መብራን ተወደሻል። ምንም የሚጠላ ነገር የለሽማ። የድሮ ቢመጣ ሊሆን ይችላል አይሆንም። አሁን ግን በቃ የሰው ፍቅር አለብሽ። በቃ ሁሉ ሰው ወዶሻል። ማንም ሰው ወዶሻል? ይሄ ደግሞ ማንም መጥተው ሊጥለው አይችልም። ሊያወድቅሽ አይችልም። ማንም ማንም እግዚአብሔር የሻገተ እንጀራ ማን ነው ለአንቺ ያለው? እንጀራ ይሻግታል እንጂ ማንም አይበላው። ያ የሰው መውደድ ደግሞ ለዛኛው ለዜድ መጥቶ አይወደኝም። በቃ ለቤታ ነው እግዚአብሔር ያለው፣ በቃ ላንቺ ነው። ይሄ ደግሞ ሽንፈትሽ ነው። ስታለቅሽላቸው ስትያቸው ምናምን ሽንፈትሽ ነው። እመብራን እኔ ከአሁን በኋላ ስታለቅሽ ካየሁሽ እመብራን እኔ ብሎ ፓረቻለሁ። ሚካኤል እንዳታለቅሽላቸው ለም ቪዲዮውን ዘጋሽ እችዬ ጭስዋ እንትን አድርጋት ቤት ነው፣ እና ማንን ማንም አትስሚ። ማርያምን ስደት ላይ እኔ ቀላል ወደ ሰባት ሰባት እኔ ከሰው ጋር ተለማምጃለሁ። ከሰው ጋር መራቅ አልችልም። እኔ ከሰው መራቅ አልችልም። ከሰው ራቂ ብት አልችልም። በቃ አልችልም። ከእንደዚህ ሰው ያሰበልሽ ገለጽ ብዬ ነው እንጂ እኔ እኮ ምንም አላረገዝኩም። ግን ላኪ ነው ደስ ምክር ስለሆነ ምንም ችግር የለውም ብዬ ነው። በቃ ምክር ነው። በቃ እንዳታለቅሽ ነው ለአንቺ በቃ። ማንም ስታለቅሺ አወደቅናት ነው የሚሉሽ። ስታለቅሺ አስለቀስናት ነው የሚልሽ። እና እኔ እንድታደርቅሽ አልፈልግም። እኔ ወድሻለሁ ለማለት ነው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ነው ምልሻለሁ። ማንም ሐበሻ አብሶ ሐበሻ የሰው ውድቀት እንጂ የሰው ከፍታ አይወድም። ልንገርሽ የሚወድሽ ብቻ ነው ያንቺ ከፍታ ከፍ ብለሽ እንድታይ የሚፈልገው እንጂ አንዳንድም እንወድሻለን እያሉ ያንቺ ወዳጅ መስለው የሚያጠፉሽ፣ ሊያጠፉሽም ይመጣሉ በጣም እኔ ከራሴ ነው የተማርኩት። መምህራን ቤታ እንወድሻለን አዛ ይመስለው ምናምን ይመስሎ ቴክስትሽን ምናምን ቮይስሽን የሰው ሰው ያስወሩሻል ምናምን። በጣም እንዲህ አይነት ሰዎች አሉ። ትክክል ነሽ እና አንዳንዴ ለጓደኛ እኔ እግዚአብሔር ይመስገን ጓደኛ እስካሁን ምርት ጓደኞች ነው ያጋጠሙን እስካሁን፣ መጥፎም አድርጌ አላቅም። እስካሁን መጥፎም ያው አንዳንድ ያኔ እንደዚህ የምትቀርቢያቸው ሰዎች ነው መጥፎ የሚያደርጉኝ እንጂ እንደዚህ ዝልቅ ብዬ የገባባቸው ጓደኞች መጥፎ አድርገውኝ አያቁም። ግን አንዳንድ በቃ እንደዚህ ምናምን እያሉ ሊጡልሽ የሚመጡ ሰዎች አሉ። ተጠንቀቂ በቃ ተጠንቀቂ። ይሄ ነው ላንች ምልሽ ከራሴ ከራሴ ጨምረው ከራሴ ጨምረው ተጠንቀቅኝ ቤታ ከራስ ጨምሮ አመብርሃን ይው ሚካኤል፣ በቃ ሰው አትመኝ። ሰው ማመን ማለት ቀበሮ እንደ ማርያም፣ ስለደረሰብኝ ነው ትይምግልሽ አበሻ፣ አበሻ ሰው ሰበሻ ቀባን አንድ ሰው ለመጣል እኮ ማለት ነው የማይዋደዱ ሰዎች ሲራገጡ የሚውሉ ሰዎች ላይክ አንቺን ለመጣት ሳይፈልጉ በግዳቸው ይስማማሉ። አጋጥሞ ሻያቅም ዜዲ አረተኝ እኔ ስንት አጋጥሞ ያለ እዚህ ሀገር ተ አብሶ እዚህ ሀገር እኔ እዚህ ሀገር ሌላ ሀገር በጣም መውዳት እህት ያለችን በጣም በቃ በጣም ምን ልበልሽ፣ በቃ መግለጽም የለኝም በጣም አንቺ ሀገር ነው ያለችው። በጣም መውዳት እህት ያለችን ብዙ ነገር ማማክረት እዚህ ሀገር ደግሞ አንድ በጣም በጣም እስከ ንቅሳት የተነቀስኩላት በጣም ወዳት እስከ ለዝቢያን የተባልኩላት ልጅ አለች። እሷ ለእኔ አንድ ቀን ስለእኔ ጥሩ እንጂ ስለእኔ መጥፎ ተመኝታ አታውቅም። ግን ሌሎቹ አውቆ ይመጡና ለሁለታችን ያጣሉናል። ገባሽ ምልሻለሁ። እንደዚህም ሰው አለ። መሀል ላይ የገቡ ተጠንቀቂ። ምታምኛት ጓደኛሽም ካለች ሊያጣሉሽ እንደዚህ ሊለያዩሽ ይመጣሉ። እንደዚህ እኮ እንደዚህ ነው የድሮ ቴክስት እያመጡ እየቆራረጡ ሊሰጡሽ ይችላሉ። የሆነ በቃ ገባሽ በቃ ይሄ ነው። እኔ እንጃ የዚህ ሀገር ባህሬት ነው መሰለኝ፣ የዚህ ሀገር ተንኮል ለመስለኝ እኔ እንጃ። በቃ ተንኮል አስተምረውኛል። ተንኮል ተምር ያለው ብላለው ግን አልማርበትም። እኔም እኮ እንደዛ ሰው አላምንም እላለው ግን መልሽ እዛው ነኝ እና ቤታዬ፣ አታልቅሺ ማርያምን፣ እኔ ስታለቅሺ ማየት አልፈልግም። መብራን ሰክሬ አለም። እንደውም እስቲ ሚካኤል እንደዚህ ሰክሬ ምናምን እስቲ ሰክሬ አለው። እኔ አልሰከርኩም፣ ማርያምን፣ አልሰከርኩም። ግን የሆነ በቃ ስሜት አለኝ፣ የሆነ ላወጣው ብዙ ሚስጥር አለኝ፣ እማወጣው ግን ነው አላወጣም ማርያም። አዎ ዴዚ ሀበሻ ብላለች። ትክክል። አይ ሀበሻ እኮ ብላለች ዴዚ። ውይ ብላለች እኮ። አይ ሀበሻ እኮ ብላለች። እናት ማርያም ቤታ ብላለች እኮ እሷ ይ አይ ሀበሻ እኮ ብላለች። ሀበሻ ለሀበሻ ሴጥል አስብዩ በቃ ሀበሻ ሙቀኝ ቢወራ መቻል ቀለኛ ጉድ በኢየሱስ እኔ እኔ ሚስጥር ባወጣ ብዙ ሚስጥሮች አወጣለሁ። ብዙ የራሴ ታሪኮች አሉ፣ ግን ኖ ያለምንገሉ ለሚልና ድፍት ያርግሽ ለሚል ይድገመሽ ለሚል ሰው ምን ብለሽ ነው እኔ ቤታዬ ልንገርሽ። እኔ እግዚአብሔር ምን እኔ እግዚአብሔር ይመስገን አሁን አለም የሰው ፍቅር አግኝቼ እግዚአብሔር ይመስገን። እንደ እናንተ እነዚህ ብዙዎች እዚህ ያሉ ሰው አውቃለሁ። ሰው ሳፖርት የሚያደርገኝ ሰው በጣም እንትን ብያለው፣ ረረ አይነገር። አንድ ቀንማ ሀቢባ ቤት ገብቼ አወራዋለሁ እንደ ታሪክ፣ ሰው ያለቅሳል። እግዚአብሔር ሰው ያለቅሳል። የእኔ ታሪክ ብዙ ታሪክ አለ እና ስደት ላይ የሚያጋጥም ነገር ነው። ቤታዬ ደግሞ አንቺ ለብቻሽ ነሽ፣ ጓደኛ የለሽም፣ ምንም የለሽም ማንም የለሽም፣ ምትቀርብ የለሽም። ከዋትስአፕ ከቴሌግራም ከምናምን ውጪ ከምናምን ፕራይቬት አርገሽ በቴሌግራም ብቻ አውሪያቸው። ፕራይቬት አርገሽ ዋትስአፕሽም አትስጫቸው። እነዚህ ሰዎች አምናቸዋለሁ ብለሽም አትስጫቸው። የሰጠሽው ሰው ካለም ቀይሩ፣ ስልክሽን ቀይር። አበሻ ቡዳ ነው። አበሻ ምቀኛ ነው። እኔ ማልቀይርበት ሀገር ነው ያለው። ለምን አልቀይርም? እዚህ አገር ማን ነው የሚነካኝ? ወንድ የሆነ አይነካኝም። ለእኔ ሊያስመቱኝ ይችላሉ፣ የሆን ነገር ሊያስደርጉኝ ይችላሉ እንጂ ምንም አያስደርጉ። ወይ ደግሞ አስይዞ ወደ ሀገሬ ሊ ምን ነው አገሬ ነው የምገባው። እዛም ሌላ ነው የሚቆየኝ ችግር። የለ ዋሳብ የሰጠሽው ሰው ካለ ደግሞ ሌላ ስልክ መቀየር ነው ማርያም፣ ስልክ መቀየር ነው። ሰማን ጊዜ አንድ አይነት አካውንት ብሎክ አረው። ለተሽ፣ ብሎክ አታርጊ። ያ ብሎክ ብታረጊ እኮ ያ ስልክ እኮ በሌላ ስልክ ይደወልሽ ይችላል። አይ ኖ፣ ኖ አይደለም፣ መረዚ አንድ አለ በቃ ዜሮ ዜሮ ዜሮ ዜሮ አካውንትዬ ደጋግማ አይነት ነገር ይጽፋል ብለው አድርጋቸው ሙሉ ስልጣን አለች እዚህ ቤት። አራተኛ ጊዜ ሙሉ ስልጣን ስትል ነው ወደ ስንት ወር ሆነች? እንደውም አንቺ ነሽ እስካሁን ስልጣን ያገኘችው እዚህ ቤት። ወደ ስድስት ወር ምናምን አምስት ወር ሆነች ስልጣን አግኝተች እዚህ ቤት። ማርያም እኔ እናቴ ሐበሻ ማርያምን አብሶ እኔ ደግሞ የሚበዱልኝ ከምወዳት ጓደኛ በስተቀር እሷ ትያት እሷ ነው እስቲል ነው የኔ አጋዥ ናት እስቲል ነው። ግን ሌሎቹ እየወደዱች ያስወጉሻል መብራን ያስመጡሻል ምናምን እቺ እንደዚህ ናት ነው። ዜድ ነኝ እኔ ገና እና ምንስማ